የሃይማኖት ጸብ ይነሳ የሆነን። በቲክቶክ መንደር የሃይማኖት ክርክር ከተጀመረ ሰንበት ብሏል። በሰሞንኛው የሚሰማው ነገር ግን ነገሩ ከክርክር ወጥቶ ወደ ጸብ የገባ ይመስላል። ነገሩ እንዲህ ነው። አንድ እፎ እየተባለ ወጣት አለ። ከተለያዩ የእምነት መጽሐፍት የተለያዩ ነጥቦችን እያነሳ ይወያይ ነበር። ይወያያልም፣ ይጠይቃል ጥያቄውን የሚያውቁት ይመልሱለታል። ካላወቁት ደግሞ እንደማያውቁ አድርገው ወይ ትክክል እንዳልሆኑ በተደጋጋሚ ይናገራል። ጥያቄ ሲመልስ ያልተመለሱለት ጥያቄዎች ወይም ትክክለኛ መልስ ካልተሰጠው ይህንን ጥያቄ ፖስት በማድረግ ምላሽ እንደሌላቸው እና ሐሰተኛ እንደሆኑ በተደጋጋሚ እየተናገረ ፖስት ያደርጋል። በዛም የተነሳ የማያውቀው የለም። በዛም የተነሳ እውቅናን አግኝቶበታል። በትንሹ በቲክቶክ ላይቭ ላይ ከአስር ሺህ ያላነሰ ሰዎች ቁጭ ብለው ይከታተሉታል። ከስርም ኮሜንት ላይ እፎ የእኛ ጀግና የሚሉም እንዳሉ እፎ፣ እንገላሃለን እፎ እናጠፋሃለን የሚሉም ብዙዎች አሉ። ነገሩን ግልጽ ለማድረግ ያክል እፎ የተባለው ግለሰብ የኦርቶዶክስ ተዋህዶ ወጣት ሲሆን የሚያነሳቸው ነጥቦችም ደግሞ ከሙስሊሞች ጋር የሚያከራክሩ ነው። ማለትም ሙስሊሞች ከሚያምኑት ከሚከተሉት፣ ከቁርአን ብለው ከሚጠሉት መመሪያ መጽሐፋቸው ላይ በአረብኛም ሆነ በእንግሊዝኛ ነጥቡን እያነሳ እየተረጎመ ይሄ እንዲህ እንዲህ ነው፣ ይሄ እንዲህ እንዲህ ነው፣ ምላሽ ስጡ፣ እንዴት ነው፣ ምንድን ነው እያለ ነገሩን ያወያያል። ሳምንታት ወራትም እያለፉ መጡ። ነገሩ ከዛቻ ወደ ተግባር እየተቀየረ ነው። እነዛ ኮሜንት ላይ እንገልሃለን ሲሉ የነበሩትም የኛ ጀግናም ሲሉ የነበሩትም እንገላሃለን የሚሉት ወደ ሙከራ የእኛ ጀግና የሚሉት ወደ ፉከራ ገብተዋል። እፎይ ራሱ ማለትም ጥያቄ እያነሳ የሚከራከረው ላይቭ ላይ ከአስር ሺህ በላይ ቁጭ ብሎ ሰው የሚያየው የግድያ ሙከራ እንደተደረገበት ተናግሯል። በዛም የተነሳ እሱን የሚደግፉ ሰዎች ማንም ሰው እሱን ሊነካው እንዳይሞክር ብለው ለሱ ብዙዎች ጠበቃ እየቆሙለት ይገኛሉ። ሰውዬው ከቁርሃና ብቻ አይደለም መረጃ የሚያገኘው አንድ ሼህ ያስተማሩትን ትምህርት ሌላኛው ሼህ በተቃራኒው ካስተማሩት እርስ በእርስ እንኳን አይናበቡም። አንደኛው የተናገረው ነገር ልክ አይደለም፣ አንደኛው ልክ ነው፣ ይሄ እንዴት ይሆናል እያለ የእነሱንም ትምህርት እያወጣ ያወያያል። ወይም ደግሞ ሀሰተኛ ናቸው እንደዚህ እንደዚህ ልክ አይደለም ብለው ይናገራል። ይህንንም በተደጋጋሚ ያዩ የተመለከቱ የሃይማኖት አባቶች እንከሳለን ብለው ለፍርድ ሱን ለማቅረብ እየጣሩ ይገኛሉ። ነገሩ የተጋጋለው እና የሃይማኖት ጸብ ጋር ሊደርስ ይችላል ብለን ያመንበት ምክንያት ይሄ ነው። አንደኛው እንገላሀለን የሚሉት ወደ ተግባር የገቡ ሲሆን ሌላኞቹ ደግሞ አትከራከሩም አትነኩትም ከማለት አልፈው ልክ እንደ እርሱ የሱን ፎቶ አድርገው ጥያቄ እያነሱ እንደ እርሱ መከራከር ጀምሯል። ቲክቶክ የሃይማኖት መከራከሪያ ብቻ ሆኗል። አንድ ግለሰብ ይህንን አድርጎ ቢሆን ኖሮ ያህ ግለሰብ ተከሶ ወይም ደግሞ ይቅርታ ጠይቆ ወይም ደግሞ ልክ እንደሆነ ታምኖ ነገሩ ይበርድ ነበር። ነገሩ ግን ወደ ብዙዎች ተቀላቅሏል። ሁሉም እየተነሳ ተከራካሪ፣ ሁሉም እየተነሳ መላሽ፣ ሁሉም እየተነሳ ዛች፣ ሁሉም እየተነሳ ጠበቃ ሆኗል። ነገሩ በዚህ ከቀጠለ የሃይማኖት ጸብ አያስነሳም ማለት ትንሽ ይከብዳል። ነገሩ በሰላም እንደሚፈታ ተስፋ እያደረግን ከወዲሁ ልንሰናበታቸው ወደድን። ውድ የኢቲኢ ኒውስ ቤተሰቦች የነበሩን ዜናዎች እነዚህ ይመስላሉ። ቻናላችንን ሰብስክራይ ቪዲዮችንም ላይክ ማድረግ አይርሱ። ደህና ሁኑ። ውድ የኢቲኢ ኒውስ ቤተሰቦች